እነ እገሌ ከክርስትናው ከወጡማ ምን አለን ብሎ አዳራሽ ሞላ ሰው እናያለን። ወደኛ ሳይሆን በኛ አልፎ ለመሄድ ይምጣ። ገበሬ ሲዘራ የትኛው እንደሚበቅል አያውቅም። የዳቦ ቤት አድርገናታል ቤተክርስቲያኒቱ። የባለዛሮች ዘፈን ምን ይሄ የአብነት መምህራን መሰረታዊ ችግር ነው። ተማሪዎቻቸውን ቀርጾ ማስተማር አለባቸው። እንደዚህ አይነት ከበሮ ይዘው የሚሽከረከሩም ይሁን የሚዘሉም ሰዎች እኔ ክርስትናቸው መጣራት አለበት። በመንፈሳዊነት ምክንያት የሚደረጉ ጭፈራዎች መቆም አለባቸው። ያሬድን ለማስጠላት የሚደረግ ሙከራ ነው። ተጭኖ የሚዘምሩ ሰዎች የሚዘምሩትን መዝሙር ተመልሰው ያጥቡት። በገዛልን ከአባ ጠቅልሎ ገደል ሊጠለን የሚችለው ወንጌል ያላስተማር ነው። ማህበረሰቡ ቅዱስ ያሬድ ወንጌል የሰበከበት አውደ ምረት እኮ ማህሌቱ። አገልጋይ ማለት መንገድ ላይ የተተከለ ሾላ ነው። ዘማሪ መሆንስ መስፈርቱ ምንድን ነው? አውደምረት ምረት የተደፈረ በእንደዚህ አይነት ከየት እንደመጡ በማይታወቁ ወረርሽኝ ነው። ሰማንያ አርባ ቀን ከሆናቸው ጀምረው ወደ መቃብር እስኪወርዱ ድረስ ሰዎች ሥጋው ደግሞ እንዳይቀበሉ እንዳይቆርቡ የሚከለክላቸው ሀጢያት ብቻ ነው። የሚቆርበውን ያዘለች እሷም አትቆርብ። ሊቆርቡ የመጡትን ሳይቀር የሚከለክሉ የኛው ቤት ካህናት አሉ። ለምሳሌ ቅዱስ ዮሐንስን መምህር ነው አይደል? ከሰባቱ ጸጋዎች አንዱ መምህር እንለዋለን። መምህርነቱ ታይፈራ ይናገራል አይደል? መምህሮ መገስጽ ነው። ምንሚን በእውነት ፊት አይቶ አይፈራም። እውነትን ይገልጣል፣ ስርዓትን ያስተምራል፣ ይገስጻል። በሁለተኛው ደረጃ ዮሐንስ መምህር የምንለው ምን አድርጓል? ያስተማረውን ህዝብ ከክርስቶስ አድርሷል። ያስተማርነውን ህዝብ እኛን እንዲያደንቀን እንጂ ክርስቶስ ዘንድ አድርሰነዋል ወይ? እኛን አይቶ ሰው ክርስቶስን ያያል ወይ? ሥጋው ደግሞ የሚቀበል ንስሐ የሚገባ በእርግጥ ነው። ገበሬ ሲዘራ የትኛው እንደሚበቅል አያውቅም ሰባኪው ሲዘራ ማንጋ ገብቶ ምን ስራ እንደሚሰራ መንፈስ ቅዱስ ያውቃል። የስብከታችን ውጤት መገለጫው ተግባራዊ ምን ድረስ ነው ብለምና ለምትመለከቱ ለምትሰሙን ማስተላለፍ የምፈልገው ዋና መልእክት ሁን ካሉት ውስጥ ምዕመኑ ኦርቶዶክሳዊ ምዕመን ወደኛ ሳይሆን በኛ አልፎ ለመሄድ ይምጣ። እንደዚያ ነው። ቤተክርስቲያን ስትመጡ ወደ መላከ ምዕረት ሳይሆን በመላከ ምዕረት በኩል ልትደርሱ የምትችሉበት መድኃኔዓለም እንዳለ በማመን ነው። መልአከ ምሕረት ጫፍ ላይ ደርሶ መልአከ ምሕረት ከባረከው በኋላ ተመልሶ ገነት ይሄ ነው ብሎ መሄድ ልክ አይደለም። ከኔ በላይ እኔን የሚያናግር ጌታ እጁ ዘርግቶ እንዳለ ማመን ያስፈልጋል። እንተ የቅዱስ ቂርቆስ ታሪክ ትዝ ይለዋል። ወደ ፈላው ውሃ ውድ ውስጥ ሄዶ ሲገባ አይፈራም ነበር። የማይፈራው የፈላውን የሚፍለቀለቀውን ውሃ ብቻ ሳይሆን ቂርቆስ የሚያየው በፈላው ውሃ ውስጥ የተዘረጉ ሊያወጡት የሚችሉ የተዘረጉ የአባቱን እጅ ያይ ነበረ። ሄደዋል የመድኃኒዓለም እጅ የፈላው ውሃ ላይ ነበረ። እጁን እያየ ነው፣ እጁ ላይ ሊያርፍ ነው። ሄደው ያረፈም ክርስቶስ እጅ ላይ ነው። ለዚያ ነው ውሃው ያልበላው ቅዱስ ገብርኤልም ያወጣው ማለት ነው። ስለዚያው ምዕመኑ በቀጥታ መምጣት ያለበት ወደ ቤተክርስቲያን ሲመጣ ለቄስ ገሌ ለአባ ገሌ ሲልም አደለም፣ አባ ገሌ ቄስ ገሌም ብሎም አደለም። እነ አባ ይባርኩናል፣ እነ መምህር ያስተምሩናል፣ እነ የኔታ ይዘምሩልናል በዚህ በኩል አድርገን ገነት እንገባለን፣ በሚል ዓላማ እንድትመጡ ምክሬ ነው። ያመጣጡ ነው የሚወስነ እንጂ አንዳንድ ጊዜ ሆኖ የሆነ ጊዜ ዛሬም ቢሆን እነገሌ ከክርስትናው ከወጡማ ምን አለን ብሎ አዳራሽ ሞላ ሰው እናያለን። ለምን ይከተል የነበረ ይሄ ሕዝብ ሰዎችን ነበር ማለት ሰውን ከመከተል በላይ ደግሞ ስህተት የለም። አጥማቂ ተከትሎ አጥማቂም አይደለም አጥማቂ ነኝ ባዮች። አጥማቂነት ጸጋ አይደለም ብዬ ነው ግብረ ክህነት ነው ይሄ፣ አንዱ ነው ሲጀመር። አጥማቂም ይሁን ያም ይሁን የምንከተለው ወደ ገነት ለመግባት ስንሄድ መንገድ ላይ የተተከለ ሾላ ነው። አገልጋይ ማለት መንገድ ላይ የተተከለ ሾላ ነው። ማረፊያም፣ ምግብም፣ መጠለያም ሊሆን ይችላል። አለፍ ብለን የምንሄድ ግን ሌላ መዳረሻ አለ። እኛ መንገድ ላይ የምንቀርብበት ሰባች፣ መንገድ ላይ የምንቀርብበት ቄስ፣ መርጌታ፣ ሌላም በየደረጃው ሊቀጳጳስም ይሁን ፓትሪያርክም ይሁን መንገድ ላይ የምንቀርበት ሆኖ ከቀረ የዚህ አገልጋይ አስፈላጊነት ምንም አይደለም፣ ባይኖር የሚሻለው። ተከታዩም ቢሆን ማለፍ አለበት። ይለፍ ከፓትሪያርኩ እየተባረከ ይለፍ፣ ወደ ገነት ከጳጳሱም ከዲያቆኑ የሚያገኘውን አገልግሎት እያገኘ እያገኘ ይለፍ። ይሄ አያስፈልግም ቀጥታ አልፋለሁ አይነቱ እሱ ልክ አይደለም፣ አልተጻፈም። እና መምህራን ድልድዮች ናቸው፣ መሸጋገሪያዎች ናቸው እና አንዳንድ ጊዜ እነሱን ተሰብረው ሰውንም ይዘው ወደ ገደል እንዳይገቡ እንዳንገባ በመጠንቀቅ ማለት ነው። ቅድም የአነሳሷቸው ወደ ሶስት የሚደርሱ ነገሮች እነዚህ ችግሮች ናቸው። ማታቆርብ የምታቆርብ የሚቆርበውን ያዘለች እሷ ማትቆርብ ሊቆርቡ የመጡትን ሳይቀር የሚከለክሉ የኛው ቤት ካህናት አሉ። በጣም የሚያሳዝነው እኮ የቤተክርስቲያን የስርዓት መጽሐፍ ሊቆርቡ የመጡ ምዕመናንን በምንም ምክንያት አትቆርቡም ብለው የሚከለክሉ ካህናት ካሉ ክህነታቸው ይያዝ አደለም ወይ? መጀመሪያ ማስተማር ነው። ወይም ደግሞ በታወቀ ካህኑ በሚያውቀው ነውር ኃጢአት ምክንያት ከሆነ ወጣት ነህ ብሎ ነው የሚከለክለው። እድሜ ከፍ ስላለ ወይም የቄስ ሚስት ስላልሆንሽ። አሁን እንዴት በጣም አደገኛ ልምድ፣ እንዴት ነው ዲያቆኑ ያገባት ልጅ አለች፣ ሚስት አለችው። የዲያቆኑ ሚስት በመሆኗ ወጣት ብትሆንም ትቀበላለች እንዴት አይነት የተንሻፈፈ ነገር የተዛነፈ እሳቤ እንዳለ። ዲያቆኑ ራሱ ወጣት አይደለም? ወጣት መቀበል የለበትም ከተባለ ከዮሐንስ ወንጌላዊ ያነሰ ወጣት የለም፣ ግን እሱ ሐዋርያ ነው። ስለዚህ ከእናት ማህፀን ወጣው 80 40 ቀን ከሆናቸው ጀምረው ወደ መቃብር እስኪወርዱ ድረስ ሰዎች ስጋው ደግሞ እንዳይቀበሉ እንዳይቆርቡ የሚከለክላቸው ኃጢአት ብቻ ነው። የእድሜ ጉዳይ፣ የስልጣን ጉዳይ፣ የእውቀት ምናምን ምናምን ነገሮች አይከለክሉም። ይሄ በዚህ ከተማው ላይ የተማሩ አካባቢዎች ላሉት ይሄ ላይሆን ይችላል። በተለያየ አጋጣሚ ይሄ መልእክት ለሚደርሳችሁ ካህናት ዲያቆናት፣ እባካችሁ ወጣቶች ስጋውን ይቀበሉ ደሙን ይቀበሉ። ስጋውን ደሙን እንዲቀበሉ ወንጌል አስተምሯቸው። መጀመሪያ ወንጌል ካላስተማራችኋቸው፣ የወንጌል ያልተማረ ሰው ምን እንደሚያደርግ ያውቃሉ። በገዛልን ከአባ ጠቅልሎ ገደል ሊጠለን የሚችለው ወንጌል ያላስተማር ነው ማህበረሰቡ። በዚህ እርግጠኛ ነኝ ወንጌልና ወንጌል ማለት የምስራች ማለት አይደል? ገነት ሊገባ የሚችልበትን ነገር ካልነገር ነው በስተቀር የኛ እዚያ መቀመጥ። ቤተ መቅደስ እኮ መኖሪያ አይደለም፣ ማገልገያ ነው። እኛ መኖሪያ አድርገን ነው አሁን ደሞዝ እንዲከፈለን የዚህ ደብር አገልጋይን እንድንባል ወይም የዚህ ኃላፊን እንድንባል አድርገነዋል። የዳቦ ቤት አድርገናታል ቤተክርስቲያኒቱን። እያልቆወት ነው የምእመናን መሸጋገሪያ ድልድይ እንደሆነች የገባን አይመስለኝም። የአብዛኞቹን ጀምሩ። ያው ቅድም የዮሐንስ በረከት ይድረሰ እንዳሉት ዮሐንስ ይሄ ካነሳሷቸው እንደው ጥቃቅን ባይሆኑም የሚያስቆጩኝ ነገሮች መካከል ልክ እንዳልሆኑ እየተናገሩ ነው። ዮሐንስማ ድፍረቱ እኮ ልክ ያለው ድፍረት ይባላል። ዝም ብሎ መሳደብ ድፍረት አይደለም። ልክ ያለው ድፍረት ይባል ኦሄሮድስ ይከውነ ከታውስ ብስ ሲተውካ አይደለ ቤተ መንግስቱን በር ያንኳኳ ድፍረት እኮ ነው። ትክክለኛ ድፍረት ሰማይቷ ቅዱሳር ሴማ ወደ ድርጣደስ ሲያስገባ እንድትገባ ወደዚያ ጠርቷ ስትገባ ይላል ገድሏን ስናነብ የቤተ መንግስቱን ሕንፃ የተሸከሙ ኮለኖች ከግርማዋ ከሃይማኖተኛነቷ የተነሳ ይንቀጠቀጡ ነበር። እንዴት አይነት የሚያስቀና ሃይማኖት ያላቸው ሰዎች እናያለን ማለት ነው። ቤተ መንግስት ውስጥ ገብቶ የሚሰራ ወንጌል አለ። ዮሐንስም ቤተ መንግስት ውስጥ ገብቶ ወንጌል እንዲሰራ ሲያደርግ አየ። እንደዚያ ነው። በረከቱ ይድረሰኛል። ይ የኔ አይነቱ አስመሳይነቱ ይበዛል። ምናልባትም አሳምሮ በመናገር ዛሬ ተጨብጭቦ አልፎ መሄዱ እሱ ላይ ነው ያለ ነው። እውነተኛውን ነገር ይዞ ማን ነው ንጉሱ አጥፍቷል ሊል የሚችል ሰባኪ ስለ ሃይማኖቱ አራው በጣም ይቅር ይበሉኝ። ኔታ ከበሮ ይዞ የሚሽከረከረው እንዝርት ይመስል የሚዘፍ ነው። የባለ ዛሮች ዘፈን ምን እንደዚህ አይነት ከበሮ ይዘው እንደዚህ የሚሽከረከሩም የሚዘሉም ሰዎች እኔ ክርስትናቸው መጣራት አለበት፣ ማህሌቱ መፈተሽ አለበት። የምንለው የኛ ማህሌት ማለት ነው። እኔ ቁሜበት ማህደር ማህሌት ዱላ ይዘን አንደባደብ ችግር ይሄ የአብነት መምህራን መሰረታዊ ችግር ነው። ተማሪዎቻቸውን ቀርጾ ማስተማር አለባቸው። ው መምህራን እየተናገርኩ ያለሁት ወንድሞቼ አባቶቼ ስለሆኑ ወደ ጎንደር ሄደው ይሆናል በአገልግሎት እና ጎንደር ማስመስከሪያው የጎቋም እንዴት እንደሚያምር ሲያዩት ያሸበሽቡታል እንደዚህ ከመረገዱት በኋላ ይሄ ዝልያ የሚጀምርበት ላይ ያስቀምጡታል አይ እንዴት እንደሚያምር ቢያዩት ማለት ነው እንዴ ሻሽ በሆነ በሆነ ታምር የተጠመጠሙ ሻሾች አሉ ለዚህ ተብለው ሃይማኖት የሌላቸው ሰዎች ሁሉ ከበሮ ሲመቱ ያሉ እኮ ትምህርት የሌላቸው ሰዎች ሁሉ አልፎ አልፎ ማለት ነው የያሬድ ልጆች ይሄ አይነካ የያሬድ ልጆችማ ብንቆነጥጣቸው አይሰሙም በተመስጦ ውስጥ ናቸው እንደዚህ አይነት በካናዎች የእንታ መንግስቱ ያውቋቸው ከሆነ እዚህ ሽምብጥ ቅዱስ ሚካኤል እሳቸው እንደዚህ አይነት እብደት ገና ጀመር አይደለ መቋሚያ ነው የሚመዙ እንደሳቸው አይነት መምር ያስፈልጋል እየርኮት ነው ማህሌቱ ያስፈልገናል እግዚአብሔር መጦ አብሮን የሚያድርበት ነው ወንጌል ቅዱስ ያሬድ ወንጌል የሰበከበት አውደ ምረት እኮ ማህሌቱ ነው ቅዱስ ያሬድ እኮ አውደ ምረት ላይ ወጦ ሰበከ የሚል ነገር ብዙ አላውቅም ወንጌሉን የሰበከው አውደ ምረት እንትን ማህሌቱ ላይ ነው በተግባር ማለት ነው የተወጋ ጦር እንኳን እስከ ማያመው ድረስ ያደረሰው እኮ ወንጌል ነው። ድጓ ወንጌል ነው። ቅዳሴ ወንጌል ነው። ዝማሬ ዋሴቱ ወንጌል ነው። የምንል እኮ የአሬድ ሲሰብክ አይተነው ነው። ስለዚህ ያን ወንጌል ልንማር ተሰብስበን ማህሌት ላይ ሸበሌው ገዳይ የሚባል ዘፈን አለ መሰል ድሮ ሰማው የነበረ ነውር እኮ ነው። እንደዚህ አይነት ክልት ያለ ዘፈን ልክ አይደለም። በመንፈሳዊነት ምክንያት የሚደረጉ ጭፈራዎች መቆም አለባቸው። ይሄን ቃል ደግሞ ፍቀድልኝ፣ በመንፈሳዊነት ሰበብ የሚደረጉ ጭፈራዎች መቆም አለባቸው። ፈጽሞ የክርስቲያኖች አይደሉ። አሁን አሁን ዘመናዊ ክርስቲያኖች በየአዳራሹ ባለፈው እነ ትዝተው ሳሙኤል ሲዘፍኑት ያየው ዘፈን ነው ቤተክርስቲያን ውስጥ የገባው እሱ ልክ አይደለም። ያሬደን ለማስጠላት የሚደረግ ሙከራ ነው። ዮር ዘጋ ስጫል ካህናቱን ሊቃውንቱን እነዚያን እነ ድጓ በጉንጩን እነ ትርጓሜ በጉንጩን ማስጠያ አደገኛ ምንፍቅናም ጭምር ያለበት ነው። አንዳንዶች በየዋህነት ዝም ብለው ልምድ ሆኖባቸው ደስ ስላላቸው ስለሚጨበጨበ፣ ሲጨበጨብለት ሰው ማይሆነው የለም። ጭብጨባ ግን እንደ ትንኝ ከሆን ለመጨፍለቅ ነው። አንዳንድ ጭብጨባዎች መካከል የገባች ትንኝ እንዳለ ነው የምትመተው እዚያ ውስጥ። ይሄ ጭብጨባ የሃይማኖታችን ስርዓት ማቀጨጫ ጭምር ነው። ስለ ሞቀ ስለደመቀ ከበሮ እየተቀባበሉ አውደምረት ላይ ሳይቀር እንዲሁ ማህሌት ውስጥ ምዕመናንም ከእነሱ የተቀበሉት እኮ አሁን ዘማርያ የሚባሉት አደባባይ መጣ መቸስ መዝሙር ተብሎ ቀጥታ ያሬዳዊ መዝሙር ራሱ ያሬድ የደረሰው ዝማሬዎች ናቸው አይደል? ይሄ በአማርኛ የሚዘመሩት የያሬድን መዝሙር የሚመስሉት የሚመስሉት ነው። ያሬዳዊ ማለት ያሬዳ የሚመስሉ ፣ ምክንያቱም ምልክት ብዟቸው ይሄ ዕዝል፣ ግዕዝ፣ አራራይ የሚባለው አይደል? በአማርኛ የሚደረሱ ያሬዳዊ ዜማ የሚመስሉ መቼ አባቱ የሚመስል ልጅ ልበለው አሁን አሁን እንዲያው በሌላ ቪዲዮ እንሰራበታለን፣ እንጂ መምሬ እንዲያው ከሁዳችን እንዳንወጣ። አደባባይ ወጣው አደባባይ ወጣው ሲዘምሩ ሲዘምሩ ማለት ያል አንድ ጣና ገዳም ጉዞ እየሄድን ነበር። ልዘምር ወጣች ልጅቱ። በዚህ አጋጣሚ በእርግጠኝነት የነበረው ሰው ሚያ ያለ ነነ ደደደደደደ ዜማው ራሱ ይሄ ነው። አበራ ፈሰሰ በምና ምና ምን አይነት እኔ ዘመረች ነው ፕሮግራም እየመረው ጥያቄ እየመለሱ ነበር። ዘመረች ወይስ ዘፈን ልበል ብዬ ቆም እየተናገርኩ በሰዓቱ ለምን ተናገርክ ብሎ የተከፋ ሰውም አለ። እኔ በሰዓቱ አንድ ነገር ተናገርኩ እንግዲህ ጋን ባልሆን ጠጠር ነኝ በአባቶች ቦታ ቁም ያለሁ እኔ በሰዓቱ ባልናገር እግዚአብሔር እንደ ኢሳ እያስጸገኝ አንደበቴን አንድ ቀን ይዘጋዋል ብዬ አሰብኩ። በድርሻ ያችን ነገር ተናገር ያለሁ የነበሩ ሰዎችም ከስምንት መቶ በላይ ሰው ነበር ጉዞ ላይ እየሰማ ነበር። አሁን አሁን በየአውደ ምረቱ እንዳይናገር ያዘማሪ ይከፋዋል ማለት ላይ ያለው ሰው ይከፋዋል። አሁን እሱን ጥያቄ ነው ያነሳን መምህር ስለዚህ መምህር መገሰጽ አለበት በሚለው አደለ። ወደዚህ የገቡት ተውረፉ። ይህም ችግር የማን ነው? የእኔ ችግር ነው፣ የሰባቸው ችግር ነው። ሲጀመር ዘማሪያን በሁለት ነው የሚከፈሉት በሶስት አንዱ ሊቃውንቱ ናቸው፣ ዘማሪያን ናቸው። እነሱ የያሬድ ልጆች፣ የያሬድን መዝሙር ነው የሚዘመሩ ያሬዳዊ አይደለም። ያሬዳዊና የያሬድ ይለያያል። የያሬድ ትክክለኛው ነው፣ የያሬድ ደርሶት ያለፈው። ከዚያ ያሬዳዊ እያደረጉ እያዘመኑ መጡት ከዚያ ደግሞ ከሁሉም ወጣ ያለ ኮሌክሽን የሆነ ዘፈን ሆኖ ወጣ። ስለዚህ የመጀመሪያው ሊቃውንት ናቸው። ሁለተኛው ለምሳሌ ሊቀ መዘምራን ኪነ ጥበብ፣ እነሱ አሁን እንዲያው ምድባቸው ከሊቃውንት ነው። እውነት ለመናገር ጸሎት ሆኗል ወንጀላችን መክፈቻ እኮ ነው እሱ በጣም የሚደነቅ እኮ ነው። በዚህ አጋጣሚ ሊቀ መዘመራን ተቀጥሮ አየው፣ ተቀጥረው እንኳን አይደለም፣ እንደው መደበኛ አገልግሎት ተሰጠው አየሁ፣ በጣም ደስ ብሎኛል እና ሁልጊዜ መደበኛ አገልጋይ ናቸው። እርግጥ እሳቸው ምን ለማለት ነው፣ እንደሱ አይነቱ ሁለተኛ ነው። ሶስተኛው አገል መዝሙር የሚባለው አንዱ ይደርሳል። ቅድም ያሉት የአማኑ ል ግማደ መስቀሉ ግሸን ነው አሉ ይለናል። አሉታው የሆነ ማለት ነው። ግሸን ነው ማለት ሲችል ግሸነዋሉ እያለ እግዚአብሔር ታርሟል። ያው ይሄ እኮ ስንሰብክ የሚመጣ ለውጥ ነው። ይሄ ሰባኪው ሰምቶታል ማለት ነው። ግሸን ነው፣ ግሸን ነው ደብሩ ሩ መገኛው እንደማለት ነው። እንደዚህ አይነቶችን ግጥም አንዱ ይጽፋል። የገጠመው የደረሰውን ግጥም ለሌላው ይሰጣል ለባለ ዜማው። ዜማው ደራሴ ደግሞ ያቀነቅና ለሚያሳትመው ሰው ይሰጣል። በቅብብሎሽ የመጣ የተጫነ ነገር ነው ይሄ እንጂ እንደዚህ አይነት የሚዘምሩ ሰዎች አሉ ነው። ሶስተኛ ወገኖች ተጭነው የሚዘምሩ ሰዎች የሚዘምሩትን መዝሙር ተመልሰው ያጥሙት ተሸካሚ ሆነው የሚኖሩ እንዳይሆኑ ምክሬ ነው። እዚህ አጋጣሚ ለዘማሪያ ነው ለዘማሪያ ያጡ። ይህን ምንናገር በጥላቻ አይደለም። ስለዚህ አንድ ሰባኪ ድርሻ እውነቱን መናገር ወደሚለው ሀሳብን እንጠቅልለውና በተለይ ዝማሬና አሁን ላይ ዝማሬና ዝማሬዎቹ የሚል አንድ መንፈሳዊ መርሃ ግብር ከሰውም ጋር ከሌሎች መምራር ጋር እንሰራለን። አሁን ላይ ያለው የዝማሬ ስልት እንዴት ነው? አውደ ምህረት ላይ ዘማሪ መሆንስ መስፈርቱ ምንድን ነው? ከዘፋኝነት ወደ ቤተክርስቲያን ስለመጡ ብቻ ዘማሪ የሚኮንበት ድምፅ ብቻ ድምፅ ብቻ ስላለበት የሚዘመርበት ሰንበት ትምህርት ቤት ያላደጉ ጽዋ ማህበር ላይ ወይም ማህበረ ቅዱሳን አገልግሎት ላይ ግቢ ጉባኤ ላይ ያልነበሩ ድምፅ ብቻ ስላላቸው ዘፈን ሲሰለቻቸው መጠው እውቅና እንደያዙ ከምንፍቅና አዳራሽ መጦ አውደ ምረት ላይ ይቅርታ ጠይቁ ተብለው ሰባኪ ሁነው የቀሩ መናፍቆ ሳይጠይቁ ምንፍቅናው ያለቀቃቸው ገና የአውድ ያለቀቃቸው እውቅናው አለ ይቅርታ ሊጠይቁ መድረክ ወጡ ማይኩን ያዙ በየደብሩ ሊመሰክሩ እየተባሉ ሰባኪው ነው። በጣም የሚያሳዝኑ የሚገርሙት በተለይ በቲክታክም በሌሎችም ሰባኪ ይሆናሉ ስለ ኦርቶዶክስ ጠበቃ ሆኖ መከራከር ይጀምራሉ ስለነበሩበትና አሁን ስላለው እውነት መመስከር ሌላ ነው ሃይማኖቱን ወክሎ እንዲህ ነው ብሎ ለመናገር ግን እንዲህ መስፈርቱ ምን ያክል ነው የሚባለውን ጉዳይ? በእርግጠኝነት በቀጣይ ጊዜ እናወራበታለን። የመጨረሻው አገልግሎታችን ስብከትና ልመና እስኪ እናወራበት። አሁን በያወደ ምረቱ ህዝቡን ምርርርር እንደ ሬት የመረረው ማለት ነው። ምዕራፍ ቁጥር ሳይሰማ ገንዘብ ቁጥር ነው የሚሰማው ስለ ክርስቶስ ፍቅር፣ ስለ ድንግል ማርያም መልጃ፣ ስለ ነገረ ቅዱሳን ሳያደምጥ እንዲህ አይነት ልማት ሊሰራ ነው ተብሎ ነው የሚዋጅ እና ለስብከት የሚሰጠው ጊዜና ለልመና የሚሰጠው ጊዜ አንድ አይደለም። እንዴት ያዩታል?